ሰላም እንዴት ናችሁ? እንደምታዩት ፕሮቴክሽን ሰርኪዩት ሲሰካበት እዚኛው ፓወር ሰፕላይ ላይ ብልጭ ድርግም ይላል። ይሄ ፕሮቴክሽን ሰርኪዩት ምን እንደሆነ የሚያመለክተኝ ቦርዱ ችግር አለበት ወይስ የለበትም። ዛሬ ስለ ሱላ ወራጭ አይደለም የሚመጣው፣ ስለትልቁ ዛሬ ምን ነው የምናወራው? ስለ ትልቁ ኤሌክትሮላይቲክ ካፓሲተር ነው። ይሄ ካፓሲተር እስከ አራት መቶ ቮልቴጅ ድረስ ይይዛል። እስከ አራት መቶ ድረስ የተጣራ ዲሲ ቮልቴጅ ይይዛል። ይሄን ካፓሲተር ብዙዎቻችን እንዴት ነው ዲስቻርጅ የምናደርገው? በስክሩ ድራይቨር ነው ወይስ ላምፕ እንጠቀማለን? እንደምታያቸው ፓወር ሰፕሌዎቹ ወይም የቴሌቪዥንም ሆነ የፕሪንተርም ሆነ የተለያዩ ፓወር ሰፕሌዎች በተለቁ ቁጥር ወይም የሚያወጡት ወይም ስራቸው በበዛ ቁጥር የሚጠቀሙት ኤሌክትሮላይቲክ ካፓስተር ፕራይመሪ ላይ ያለው ትልቁ ካፓስተር እጅግ ከፍተኛ ቮልቴጅ ይዛል። ለምሳሌ ያክል ይሄኛው ሁለት መቶ ይዞ ነበር። አሁን ትንሽ ቆይቼ ስለካው ደግሞ እስካሁን ድረስ መቶ ሰማንያ አለ ማለት ነው። ቆይቼም ብለካው የተወሰነ ቮልቴጅ ይገኛል። ዲሲ አድርጌያለሁ። ሜትሬን ለእናንተ አሁን አይታይም። ወደዚህ ጠጋ ላድርገው እስኪ። ሜትሬንና እንለካና እንያም ስንት ቮልቴጅ አለው። እንደምትመለከቱት ስቲል ናው 115 ቮልቴጅ አለው። ይሄ ሰውን ለመጉዳት እጅግ እጅግ በጣም በቂ ቮልቴጅ ነው። ቀጥሎ ደግሞ አሁንም ቆይቼን እንለካዋለን። ፓወር ሰፕላይ ላይ ኢን አለው እንደምታይወጥ ፊዩዞቹ አሉ። ሁለቱ ፊዩዞች ከሰሩ በኋላ ፓወር ቴስት በምናደርግበት ጊዜ ፊዩዞች ሁሉ ፕራይመሪ ላይ ያሉት ከካፓስተር በፊት ያሉ እቃዎች ንጹህ ከሆኑ ይሰራሉ ማለት ነው። ስለዚህ ፊዩዝ ከሌለ ካፓስተር ላይ ምንም አይነት ቮልቴጅ አናገኘም ማለት ነው። አሁን እስቲ እንመልከት። ይሄ ካፓስተር እንደዚህ ቆይተናል ምን ያክል ቮልቴጅ ይዟል፣ ምን ይለውን ደግሞ አሁን እንመልከት። እንደምታዩት አሁንም እስከ አርባ ድረስ ቮልቴጅ ይዟል። አርባም እጅግ በጣም ለእኛ ጉዳት የሚያደርስ ትልቅ ቮልቴጅ ነው። ስለዚህ ይሄ ካፓስተር ዲስቻርጅ ለማድረግ ምንድነው መጠቀም ያለብን ነው የመጀመሪያው ኦም ሜትራችን በራሳችን ሴት የምናደርግለት ከሆነ ከፍተኛ ኦም ላይ እናደረጓን። ራሱ ሴት የሚያደርግ ከሆነ እንደዚህ አድርገን መጠቀም እንችላለን። ይሄም ብዙ ጊዜ ቶሎ ቶሎ ለምንሰራ ሊሆን ይችላል። ሌሎቻችን ግን ላምፕ ብንጠቀም መቶ ፐርሰንት ሴቭ እንሆናለን። ላምፕም ተጠቅመን የያዘውን ቮልቴጅ ማረጋገጥ አለብን። ምክንያቱም እኛ ላይ የሚያደርሰው ጉዳት ከፍተኛ ስለሆነ ካፓስተር ሁሌም የሚይዘው ቮልቴጅ ከፍተኛ አሁን እንደምታዩት ሁለት ነጥብ ሰባት ይዟል ማለት ነው። ሁለት ነጥብ ሰባት እኛ ላይ ጉዳት የሚያደርስ ቮልቴጅ አይደለም። ግን ብዙዎቻችን እና በተለምዶ ካፓስተር ዲስቻርጅ የሚደረገው በምንድን ነው? በስኩሩ ድራይቨር ነው። ኦም ላይ አድርጌ ነው አሁን ዲስቻርጅ ያደረግኩትኝ ሁላችንም የለመድነው ስክሩ ድራይቨር ነው። ስክሩ ድራይቨር እናነካካለን። አርባ ቮልቴጅ ከሆነ ትንሽ ጧ ብሎ ዝም ይላል። መቶ ምናምን ቮልቴጅ ከሆነ ግን በጣም ይጮኻል እና እንደነግጣል። ብዙ ጊዜ ግን ስክሩ ድራይቨሩን ራሱ ያቀልጠዋል፣ ያቀልጠዋል። እጃችን ላይ ብረት ወይም ሰዓት ወይም ቀለበት ካለ ቀጥታ ይይዘናል ማለት ነው። ስለዚህ ዋናው ነገር ምንድን ልላችሁ የፈለግኩት በስክሩ ድራይቨር ለምንድን ነው ዲስቻርጅ የምናደረገው ካፓሲተርን? የተሻለ አይሆንም ወይ በላምፕ ዲስቻርጅ ብናደርገው? በተለይ እነዚህ ትልልቅ ካፓሲተሮች ከፍተኛ የሆነ ጉዳት ያደርሰም። ፕሪንተር ላይ የሚገኙ ካፓሲተሮች አሉ እና ኮምፒተር ላይ የሚገኙ ምፒተር ፓወር ሰፕላይ ውስጥ የሚገኙ ካፓሲተሮች ናቸው፣ እና ጉዳታቸው ከፍተኛ ነው። ስለዚህ በስክሩ ድራይቨር ዲስቻርጅ አናርግ ካፓሲተርን በትክክለኛ መንገድ ዲስቻርጅ እናርግ። ዲስቻርጅ መሆኑንም ቼክ እናርግ፣ ልላችሁ ነው። አመሰግናለሁ።